በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር አስር በስንክሳር ታስበው የሚውሉ ቅዱሳን ቅዱሳትና የወንጌል ንባባት። አስሮን ቅዱሳት ደናግል ወእሞን ሶፊያ ወጉባኤ ሊቃነ ጳጳሳት ወኤጲስቆጶሳት በእንተ ሥርዓተ ጾም በመዋእለ ድሜ ጥሩስ። ዘነግ ምስባክ መዝሙር አርባ አራት ከቁጥር ዐስራ ስድስት እስከ ዐስራ ሰባት ህየንተ አበውኪ ተወልዱ ለኪ ደቂቅ ወተሰየምዮሙ መላእክተ ለኵሉ ምድር ወይዘክሩ ስመኪ በኩሉ ትውልደ ትውልድ። የቅዱስ ማቴዎስ ወንጌል ምዕራፍ ዐስራ ስምንት ከቁጥር 23 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ስለዚህም መንግሥተ ሰማያት ባሮቹን ሊቆጣጠራቸው የወደደ ንጉሥን ትመስላለች። ሊቆጣጠራቸውም በጀመረ ጊዜ እልፍ መክሊት የሚከፍለውን አንድ ባለ ዕዳ ወደ እርሱ አመጡ። የሚከፍለውም ባጣ ጊዜ ጌታው እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጡና ዕዳውን እንዲከፍል አዘዘ። ወዲያውም ያ አገልጋይ ወድቆ ሰገደለት፤ አቤቱ ታገሰኝ፣ ሁሉን እከፍልሃለሁ እያለ ለመነው። ጌታውም ያን አገልጋይ አዘነለትና ፈታው፣ ዕዳውንም ተወለት። ነገር ግን ያ አገልጋይ በወጣ ጊዜ ከአገልጋዮች ባልንጀሮቹ መቶ ዲናር የሚከፍለውን አንድ ባለ ዕዳ አገኘና የምትከፍለኝን ስጠኝ ብሎ አንቆ ያዘው። ያም የጌታው አገልጋይ እግሩ ላይ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ እያለ ለመነው። እርሱም እንቢ አለ። ዕዳውንም እስኪከፍለው ድረስ ወስዶ አሰረው። ባልንጀሮቹ አገልጋዮችም ያደረገውን አይተው እጅግ አዘኑ። ሄደውም የሆነውን ሁሉ ለጌታቸው ነገሩት። ከዚህም በኋላ ጌታው ጠራውና እንዲህ አለው፣ አንተ ክፉ አገልጋይ ስለለመንኸኝ ዕዳህን ሁሉ ተውሁልህ። አንተስ እኔ እንደማርሁህ ባልንጀራህን ልትምረው አይገባህምን? ጌታውም ተቆጥቶ ዕዳውን ሁሉ ጨርሶ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። እናንተም የወንድሞቻችሁን በደል ከልባችሁ ይቅር ባትሉ በሰማያት ያለው አባቴ እንዲሁ ያደርግባችኋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ ሁለት ከቁጥር አንድ እስከ ዐሥራ ሁለት ያለው ኃይለ ቃል እንዲህ ይላል አንተ ሰው ሆይ እውነት ለሚፈርደው ለእግዚአብሔር ምን ትመልስለታለህ? በወንድምህ ላይ የምትጠላውን ያን ሥራ አንተ ራስህ ከሠራኸው፣ በራስህ የምትፈርድ አይደለምን? አንተ ራስህ ያን ሥራ ትሠራዋለህና ይህም እንደዚህ በሚያደርጉ ሰዎች ላይ ቅጣት የሚያመጣ የእግዚአብሔር ፍርዱ እውነት እንደሆነ እናውቃለን። አንተ ሰው ሆይ በሌላ ላይ አይተህ የምትጠላውንና የምትነቅፈውን ያን አንተ ራስህ የምትሰራው ከሆነ ከእግዚአብሔር ፍርድ እንደምታመልጥ ታስባለህን? ወይስ በቸርነቱ ብዛት በመታገሱ ለአንተም እሺ በማለቱ እግዚአብሔርን አላዋቂ ልታደርገው ታስባለህን? የእግዚአብሔርስ ቸርነቱ አንተን ወደ ንስሐ እንዲመልስህ አታውቅምን? ነገር ግን ልቡናህን እንደማጽናትህ ንስሐም እንዳለ መግባትህ መጠን የእግዚአብሔር እውነተኛ ፍርድ በሚገለጥበት ቀን መቅሰፍትን ለራስህ ታከማቻለህ። እርሱ በእውነተኛ ፍርዱ ለሁሉ እንደ ሥራው ይከፍለዋልና በበጎ ምግባር ጸንተው ለሚታገሱ ምስጋናና ክብርን የማይጠፋ ሕይወትንም ለሚሹ እርሱ የዘለዓለም ሕይወትን ይሰጣቸዋል። ለሚክዱና እውነትን ለሚለውጡ አመፅንም ለሚወዱ ሰዎች ዋጋቸው ቁጣና መቅሰፍት ነው። መከራና ጭንቀት አስቀድሞ በአይሁዳዊ ደግሞም በአረማዊ ሥራው ክፉ በሆነ ሰው ሁሉ ላይ ነው። ምስጋናና ክብር ሰላምም አስቀድሞ ለአይሁዳዊ ደግሞም ለአረማዊ ሥራው መልካም ለሆነ ሁሉ ነው፣ እግዚአብሔር ለሰው ፊት አያደላምና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ ሶስት ከቁጥር አንድ እስከ ሰባት ያለው ኃይለ ቃል እንዲህ ይላል። እንዲሁ እናንተ ሚስቶች ሆይ ከእነርሱ አንዳንዱ ለቃሉ የማይታዘዝ ቢኖር ከሴቶች መልካም ሥራ የተነሳ ያዩ ዘንድ ያለ ጥርጥርም ሰውነታቸውን ይጠቅሟት ዘንድ ለባሎቻችሁ ተገዙ። እየፈራችሁም በንጽህና አካሄዳችሁን አሳምሩ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ዋጋው ብዙ የሆነ ልብስን በመጎናጸፍ የውጭ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ የልብ ሰውነት ይሁንላችሁ። ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበር። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር። እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቿ ሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 17 ከቁጥር 24 እስከ 30 ያለው ኃይለ ቃል እንዲህ ይላል ዓለሙንና በእርሱም ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሠራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሌላውንም ነገር ሁሉ ለሁሉ ይሰጣልና እንደ ችግረኛ የሰው እጅ አያገለግለውም። እርሱም በምድር ሁሉ ላይ ይኑሩ ዘንድ ሰዎችን ሁሉ ከአንድ ሰው ፈጠረ ይኖሩባትም ዘንድ ዘመንንና ቦታን ወስኖ ሰራላቸው፣ ምናልባት ያገኙት እንደሆነ እግዚአብሔርን ይፈልጉት ዘንድ ነገር ግን ከሁላችን የራቀ አይደለም። እኛ በእርሱ ሕይወትን እናገኛለን፣ በእርሱም እንንቀሳቀሳለን፣ በእርሱም ጸንተን እንኖራለን። ከመካከላችሁም እኛ ዘመዶች ነን የሚሉ ፈላስፎች አሉ። እንግዲህ እኛ የእግዚአብሔር ዘመዶች ከሆን በሰው ዕውቀትና ብልሃት በተቀረጸ በድንጋይና በብር በወርቅም አምላክነቱን ልንመስለው አይገባም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 68 ከቁጥር 10 እስከ 11። ወቀጻ ይከዋ በጾም ለነፍስየ ወቀጻእክዋ ይላል። ወኮነኒ ጽእለተ ለበስኩ ሰቀ ወኮንክዎሙ ነገረ። የቅዱስ ማቴዎስ ወንጌል ምዕራፍ ሀያ አምስት ከቁጥር አንድ እስከ ዐስራ አራት ያለው ኃይለ ቃል እንዲህ ይላል ያን ጊዜም መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ለመቀበል የወጡ አስሩን ደናግል ትመስላለች። ከእነርሱም ውስጥ አምስቱ ሰነፎች፣ አምስቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ዘይት አልያዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሮቻቸው ዘይት ይዘው ነበር። ሙሽራውም በዘገየ ጊዜ ሁሉም አንቀላፉና ተኙ። መንፈቀሌሊት በሆነም ጊዜ እነሆ ሙሽራ መጣ፣ ልትቀበሉት ውጡ የሚል ጩኸት ሆነ። ያን ጊዜ እነዚያ ደናግል ሁሉ ነቁና መብራታቸውን አዘጋጁ። እነዚያ ሰነፎችም ልባሞችን መብራታችን ሊጠፋብን ነውና ከዘይታችሁ ስጡን አሏቸው። ልባሞችም ለእኛና ለእናንተ የሚበቃ የለም ነገር ግን ወደሚሸጡ ሂዱና ለራሳችሁ ግዙ ብለው መለሱላቸው። ሊገዙም እንደሄዱ ሙሽራው መጣ፣ እነዚያም የተዘጋጁት ከእነርሱ ጋር ወደ ሰርጉ ገቡ፤ ደጁም ተዘጋ። በኋላም እነዚያ ደናግል መጥተው አቤቱ አቤቱ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ትጉ የሰው ልጅ የሚመጣባትን ቀኒቱን ቀኒቱንና ሰዓቲቱን አታውቁምና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።